ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያለን በእለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። እስክንድር ነጋ ከሻቢያ ጋር እንደሚሰራ አረጋገጠ። ከፍጥረቱ አንስቶ ኢትዮጵያን የማበጣበጥ ዓላማና እቅድ ካለው የሻቢያ ቡድን ጋር እሰራለው ነገር ግን ሻቢያ አይፈልግም ሲል የፋኖ አመራሩ ተናግሯል። የአማራ ፋኖ ህዝባዊ ድርጅት መሪ አቶ እስክንድር ነጋ ባለፈው ሳምንት በአዲስ አበባ ከተማ በመንግስትና በድርጅቱ ተወካይ መካከል ተፈርሟል የተባለውን ዘላቂ ሰላም ስምምነት እንደማያውቀውና ድርጅቱም እንዳልተወከለ አስተባብሏል። አቶ እስክንድር ለዶቼቬሌ በሰጡት ቃል ድርጅታቸው ከአማራ ክልል መንግስት ጋር አልተደራደረም አሁን ባለው ተጨባጭ ሁኔታ የመደራደር ፍላጎት የለውም ሲል ስምምነቱን ውድቅ አድርጓል። ባለፈው ሳምንት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደና የአማራ ፋኖ ህዝባዊ ድርጅትን ወክሎ የቀረበው ካፒቴን ማስረሻ ሰጤ በአዲስ አበባ ይፋይ በሆነ ስነ ስርዓት የሰላም ስምምነት መፈራረማቸው ይታወሳል። ይሁን እንጂ አቶ እስክንድር ይህንኑ አስመልክተው ሲናገሩ ስምምነቱ ከድርጅቱ ቅና ውጭ የተደረገና ግለሰቡ ድርጅቱን የማይወ ያክሉ መሆናቸውን ገልጿል። ስምምነቱ በአመራር ደረጃ መፈረሙ በድርጅቱ ውስጥ መከፋፈል መኖሩን የሚያመላክት ነው ተብሎ ለቀረበላቸው ጥያቄ ምላሽ የሰጡት አቶ እስክንድር በድርጅቱ ውስጥ የተፈጠረ መከፋፈል የለም ሲሉ አስተባብሏል። በስምምነቱ ላይ ፊርማቸውን ያኖሩ ካፒቴን ማስረሻ ጥቂት ታጣቂዎችን ብቻ ይዘው ነው ከመንግስት ጋር የተስማሙት ያሉት መሪው ከስምምነቱ በኋላ የታየው የታጣቂዎች መመለስም ቢሆን የስምምነት ውጤት ሳይሆን በፊትም የነበረ ክስተት ነው ሲሉ አጣጥለውታል። አቶ እስክንድር አክለው መንግስት ለችግሮች መፍትሄ ለመስጠት በሚደረጉ ድርድሮች ላይ የአንድ ወገን ፍላጎት ወይም በአንድ እጅ ማጨብጨብ የሚመልስ አካሄድ እንደሚከተል ጠቅሰው፣ ይህም ድርጅታቸው ችግሮችን በድርድር ለመፍታት እንዳያስብ አድርጎታል ብለዋል። ከመንግስት ወገን የሚሰማው የድር ውድድር ፍላጎት ካዓለም አቀፉ ማህበረሰብ የሚመጣ ግፊትን ለማምለጥ የሚል እምነት እንዳላቸው ተናግረዋል። በመሆኑም ድርጅታቸው ራስን መከላከል ያለውን የትጥቅ ትግል እንደሚያስቀጥልም አመላክቷል። የአማራ ፋኖ ህዝባዊ ድርጅት ከክልል ውጭ ካሉ ኃይሎች ጋር ፈጥሯል ስለተባለው ጥምረት እስክንድር ማብራሪያ የሰጡ ሲሆን በተለይም ከህወሓት ጋር ጥምረት ፈጥራችኋል መባሉን በተመለከተ ከህወሓት ጋር ፍጹም ሊያጣምረን የሚችል አንዳች ሁኔታ የለም አይኖርም ሲሉ አስተባብሏል። በተመሳሳይ ከኤርትራ መንግስት ጋር አላቸው ስለተባለው ግንኙነት ሲጠየቁ የኤርትራ መንግስት ከፋኖ ታጣቂዎች ጋር የመስራት ፍላጎት ያለው እንደማይመስላቸው ገልጿል። ሆኖም የሀገርን ጥቅም አሳልፎ እስካልሰጠ ድረስ እንደ አስፈላጊነቱ ከኤርትራ ብቻ ሳይሆን ከሌሎች የጎረቤት ሀገራት ጋርም አብሮ የመስራት ፍላጎት እንዳላቸው ግን አልሸሸጉም። መነሻውን ካይሮ ያደረገ መሳሪያ የጫነ አውሮፕላን ምጽዋ ላይ ተራገፈ። ኢሳይያስ ከረፈደም ቢሆን የጦር መሳሪያ ሸመታውን ተያይዘውታል። ይህ የጦር መሳሪያ ተራክፎ ኢሳይያስ አፈወርቂ ከሁለት ወር በፊት ወደ ግብፅ ጉብኝት ካደረጉ በኋላ ነው። ግብፅ በቀኝ እጇ ሻዕቢያን እያስታጠቀች በግራ እጇ ደግሞ ካይሮ የሚኖሩ ኤርትራውያን ስደተኞችን በዘመቻ መልክ እያሰረች መሆኑ ግርምትን አጭረዋል። አንድ ዓለም አቀፍ በረራዎችን የሚቆጣጠር ተቋም አዲስ ባወጣው ዘገባው ከሰሞኑ መነሻቸውን ቻይና ያደረጉ የጦር መሳሪያ የጫኑ አውሮፕላኖች ምጽዋ ማረፋቸውን አረጋግጠዋል። እነዚህ ዘመናዊ መሳሪያዎችን ጭምር የጫኑ አውሮፕላኖች ምጽዋ ከደረሱ በኋላ ወደ ካይሮ ተመልሷል ተብሏል። ይህ ግብጽ ከሻቤ የሰጠችውን የመሳሪያ ድጋፍ እንደሆነም ታምኖበታል። የነዚህ ወታደራዊ አውሮፕላኖች ጉዞ ከኢትዮጵያና ሱዳን ጋር የተያያዘ እንደሆነም ተሰምቷል። ፕሬዚደንት ኢሳያስ ዘግይተውም ቢሆን የጦር ኃይላቸውን ለማጠናከር እየሰሩ ሲሆን፣ በተለይም የድሮን ምርቶችን ከኢራን በመሸመት ተጠምደዋል። ከኢትዮጵያ ጋር ወደ ጦርነት ልንገባ እንችላለን በሚል ፍርሃት ነው ከኢራን የጦር መሳሪያ እየሸመቱ ያሉት። እነዚህ ጦር መሳሪያ የጫኑ አውሮፕላኖች ጉዞ አላማ ግን የብቻ አይደለም። በሱዳን በሚደረገው ጦርነት ድጋፍ ለማድረግ ጭምር ያለመ ነው ተብሏል። የአልቡራን ኃይል ድጋፍ የሚያገኘው ከኤርትራ በኩል እንደሆነ ይታወቃል። ሰሞነኛው ወታደራዊ እንቅስቃሴም ለሱዳን እንዲደርሱ በማለም እንደሆነ ተነግሯል። አልሲሲ በእንዲህ መልኩ ሻቢያን እስከ አፍንጫው እያስታጠቁ በጎን ደግሞ ኤርትራያንን እያሳደዱ ነው። በሰሞኑ በግብጽ ያሉ በርካታ ኤርትራውያን ስደተኞች እየተገደሉና ና እየታሰሩ ነው። ቢቢሲ ትግርኛ ተናጋሪ የነጋገራቸውን ስደተኞች እንደሚሉት አብዛኞቹ ኤርትራውያን ከአንድ እስከ ሶስት ወራት በእስር ቤት ከቆዩ በኋላ ወደ ሀገራቸው የሚባረሩት በኤርትራ ኤምባሲ በኩል ነው። ኤርትራውያን ስደተኞች በተለይም ለረዥም ጊዜ በግብፅ ውስጥ የኖሩት ከባድ ችግር እንደገጠማቸው ገልጸው እስሩና ከሀገር መባረሩ ባለፉት ሁለት ዓመታት እየተባባሰ ነው መምጣቱን ይናገራሉ። ለደህንነቱ ሲባል ስሙ የተቀየርና ግብፅ ውስጥ ለረዥም ዓመታት የኖረው ሸማሃዳን የተባለ ኤርትራ እንደሚለው በተለይ ሱዳን ውስጥ የተፈጠረውን ቀውስ ተከትሎ በርካታ ስደተኞች ወደ ግብፅ መግባታቸውን ሁኔታውን አስቸጋሪ አድርጎታል። የግብፅ ገንዘብን የመግዛት አቅሙ ክፉኛ በማሽቆልቆሉ የመሠረታዊ ፍጆታዎችና የቤኪራይ ዋጋ በከፍተኛ ሁኔታ መጨመሩ ኤርትራውያን ይናገራሉ። በዚህም የተነሳ የአገሪቱ ዜጎች ከማማረር አልፈው ለችግ ችግሩ አንዱ ምክንያት በሀገራቸው የበዙት የውጭ ሀገር ስደተኞች መሆናቸውን በመግለጽ እንደሚያማርሩና አንዳንዴም እንደሚተናኩሉ ኤርትራውያን ይጠቅሳሉ። በተጨማሪም ግብፃውያን በኤርትራውያን ስደተኞች ላይ የሚያሰሙ ቅሬታ ከአገሬው በተለየ የሚከተሉት የአለባበስ ዘይቤ አልኮል መጠጥና ጸብ መሆኑን ካይሮ ውስጥ የሚገኙ ኤርትራውያን ለቢቢሲ ትግርኛ ተናግረዋል። በአንድ ወቅት በኤርትራውያንና በግብፃያን መካከል የቡድን ጸብ አጋጥሞ የነበረ ሲሆን በጉዳይ ውስጥም በካይሮ የሚገኘው የ ኢምባሲ ገብቶ ከሀገሪቱ የጸጥታ ኃይል ጋር በመሆን ስምምነት መፍጠሩን ስደተኞቹ ያስታውሳሉ። በአሁኑ ወቅት ኤርትራውያን ስደተኞች ከግብፅ በግዳጅ ወደ አገራቸው የመመለሱ እርምጃ በበርካታ ኤርትራውያን ዘንድ ስጋት የፈጠረ ሲሆን ይህም ካይሮ በሚገኘው የኤርትራ ኢምባሲ እውቅና እንደሚካሄድ ተነግሯል። የፕሬዝደንት ኢሳያስ የሳውዲ ጉዞ ምክንያቶች ታውቋል። ኢሳያስ ባልተለመደ መልኩ በዚህ ሁለት ወር ጊዜ ውስጥ በተደረገላቸው ግብዣ ሶስት ሀገራትን ጎብኝቷል። በትናንትናው ዕለት ሪያድ የገቡ ሲሆን በ2018 ከጠቅላይ ሚኒስትር አብይ ጋር የተፈራረሙትን የሰላም ስምምነት በተመለከተ ይወያያሉ ተብሏል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች አገራት አዙረዋል። የፕሬዝደንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራና ለኢትዮጵያም ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓያኑ 2018 በኢሳያስና በአቢ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኙ አብዱራሃማን ሰይድ አቡ ሃሽም ግምት ሰንደታቸውን ያስቀምጣሉ። ከፕሬዝደንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና የኤርትራን ግንኙነት ለማሻሻል ከዚህ በፊት የተፈረመውን ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱት ይችላሉ ይላሉ። በአካባቢያቸው ያለው ተጽዕኖን ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉ ሳውዲ አረቢያና የተባበሩት አረብ ኢሚሬቶች ፉክክሩ ለፕሬዝደንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችልም አብዱራህማን ይናገራሉ። ፕሬዝደንት ኢሳያስ ባለፈው ጥቂት ወራት ከየመን ውጭ ባሉ ዋነኛ የቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታን በመፍጠሩ ለመነጋገር ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋትም ተፈጥሯል። በተለይም በሁለቱ ሀገራት መካከል ያለው ፍጥ ጫ በዚያ አመት እየተጠናከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝደንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን ሶስት ጉብኝቶችን በቀይ ባህር ዙሪያ ባሉ አገራት ውስጥ አድርጓል። እነዚህ ሀገራትም ግብፅ፣ ሱዳን እና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጠናው በተዘዋዋሪ ኢትዮጵያን በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም አገራቱ ተመሳሳይ አቋም የሚያንጸባርቁ የቀይ ባህር ትብብር መድረክ አባላት ናቸው ናቸው። በአገሪቱ የማስታወቂያ ሚኒስትር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመላክቱትም ሁሉም የፕሬዝደንት ኢሳያስ ጉብኝቶች በተቀባይ አገራት መሪዎች ግብዣ እንደሆኑ ነው። በጉብኝቶቹም ከሀገሪቱ መሪዎች፣ ከፍተኛ ባለስልጣናት ጋር ውይይት መደረጋቸውን በጥቅል ከመገለጽ ውጭ ዝርዝር ሁኔታዎች አልተገለጹም። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት በዳርፉር የጦር ወንጀል መፈጸሙን ባመነው ቀድሞ የጃንጃይድ ሚሊሻ መሪ ላይ የ20 ዓመት እስራት ቅጣት አስተላለፈ። በአውሮፓውያኑ አቆጣጠር በ2003 እና 2004 በጃንጃይድ ሚሊሻ በዳርፉር የተፈጸመ ተያዥ ወንጀሎችን በሚመለከት ፍርድ ቤቱ እንዲህ አይነት ውሳኔዎችን ሲያሳልፍ ይህ የመጀመሪያው መሆኑ ተገልጿል። አሊ ኩያሺብ ወይንም በሙሉ ስማቸው አሊ ሙሐመድ አሊ አብዱል ረሃማን በመባል የሚታወቁት የ ጃንጃይድ ሚሊሻ የቀድሞ መሪ በሱዳን ዳርፎር በሰብአዊነትና በሰው ልጆች ላይ አሰቃቂ ግድያዎችን ጨምሮ የጦር ወንጀል መፈጸማቸውን ባለፈው ጥቅምት ወር ላይ ማመናቸውን ተከትሎ በትናንትናው ዕለት የ20 ዓመት እስራት የተላለፈባቸው መሆኑን አልጄዝራ ዘግቧል። የቀድሞ የጃንጃይድ መሪ አልኩሼያ በንጹሐን ላይ ጥቃት መፈጸም፣ ግድያ፣ አስገድዶ መድፈር፣ ሰዎችን ማሰቃየት፣ ዘርፊያ፣ ንብረት ማውደም፣ ህገወጥ የሰዎች ዝውውርና በሃይማኖቶች ወይም በብሔር ማንነታቸው የተነሳ በሰዎች ላይ ጭካኔ የተሞላባቸው ግፎች መፈጸም ጨምሮ በቀረቡባቸው 31 አይነት ክሶች በሁሉም ጥፋተኛ ሆኖ መገኘታቸውን ያለም አቀፉ የጦር ወንጀለኛ ፍርድ ቤት ገልጿል። ፍርድ ቤቱ አሊ ኩሺያብ ወይንም በሙሉ ስማቸው አሊ ሙሐመድ አሊ አብዱልራህማን በመባል የሚታወቁት የቀድሞ የጃንጃይድ መሪ ሱዳን የእርስ በእርስ ጦርነት በነበረችበት ወቅት በዳርፉር በተፈጸመው የጦር ወንጀል መሪ ተዋኔ የነበሩ መሆናቸውን ማረጋገጡንም ብይኑን በሰጠበት አስታውቋል ይህንንም መጥረቢያ ጭምር በመጠቀም ሰዎችን በመደብደብ እና ለገዳዮች የግድያ ትእዛዝ በመስጠት አሊ ሙሐመድ አሊ አብዱራህማን በግላቸው በዳርፉር በተፈጸሙት የጦር ወንጀል መሳተፉን አረጋግጠናል ሲል ውሳኔውን ያስተላለፉት ዳኛ ጆሃና ኮርነር ተናግረዋል ግለሰቡ በዳርፉር የሱዳን የእርስ በርስ ጦርነት ወቅት ሰዎችን በኃይል ከቀያቸው የማፈናቀል ሰብአዊ ክብር የጎደላቸው ወንጀሎችን በሰዎች ላይ መፈጸምና የዘር ማጥፋት ወንጀሎችን መፈጸሙን ተበዳዮችን ጠቅሰው ዳኛ ጆሃና አገልግሏል። አሊ ኩሻ በበኩሉ በአውሮፓያኑ 2001 መጀመሪያ በተጀመረው የክስ ሂደት አሊ ኩሻያብ እኔ አይደለሁም በማለት ፍርድ ቤቱ በስህተት በእርሱ ላይ ክስ መመስረቱን ጠቅሶ ተከራክሮ የነበረ ቢሆንም ሞግቱ በዳኞች ውድቅ ተደርጓል። ይሁን እንጂ ባለፈው ጥቅምት ወር ላይ በተደረገ የፍርድ ሂደት አሊ ኩሻያብ ጥፋቱን መፈጸሙን በማመኑ በትናንትናው እለት የ20 ዓመት እስር ቅጣት ተላልፎበታል። አቃቢ ሕግ ሁሉም ሰዎች በመጥረቢያ ቀጥቅጦ የገደለውና ዛሬም በብዙዎች አይምሮ ውስጥ ያልጠፋ የነዛ ረመኔዎች አባልና መሪ የሆነው የጦር ወንጀለኛ በእጃችን ላይ ነው ያለው በሚል በግለሰቡ ላይ የተፈረደውን የ20 ዓመት ክስ የሚያንስ መሆኑን በመግለጽ አሊ ኩሻ በእድሜ ልክ እስራት እንዲቀጣ፣ የግለሰቡ ጠበቃ በበኩላቸው የ7 ዓመት የፍርድ አመክሮ እንዲደረግለት ተከራክሮ የነበረ ሲሆን ፍርድ ቤቱ የግራቀኙ ሙግት አዳምጦ የ20 ዓመት እስራት ፈርዶበታል። በሱዳን በዳርፉር በነበረ የእርስ በርስ ጦርነት ወቅት ከ300000 ሰዎች በላይ መገደላቸውና 2.5 ሚሊዮን የሚሆኑ ደግሞ ከቀያቸው መፈ መፈናቀላቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። የወንጀል በአብዛኛው በአረብ ሚሊሻ ወታደሮች የበላይነት በተያዘውና አሁን በ20 ዓመት እስራት የተቀጡ አሊኩሻብ ከመሪዎች መካከል አንዱ የነበሩት የጃንጃይድ ሚሊሻ ሲሆኑ ጥቃቱ ያነጻጸረውን በዳርፉር አረብ ባልሆኑና በጥቁር አፍሪካያን ሱዳናያን ላይ እንደነበርም መረጃዎች ያመለክታሉ። ከዚህ ሚሊሻ እንደተወለደ የሚነገርለት የሱዳን ፈጥኖ ደራሽ ኃይልም እንደዚሁ፣ በአሁኑ የሱዳን እርስ በርስ ጦርነት በባለፈው ወር ዋና ከተማ አልፋሽርን ከተማ ከተቆጣጠረ ወዲህ በዳርፎር በተመሳሳይ የጦር ወንጀሎችን መፈጸሙ በስፋት ሲዘገብ የቆየ ጉዳይ መሆኑ ይታወቃል።